ይደርስበታል። በጥሩ ሁኔታ ባስፈታ ፈታ አስቆጠረው። ባስፈታ ፈተ ለሲዳማ ቡና ሁለተኛውን ግብ አስቆጥሯል። ከሰልፎ ውጤት ያስጠብቃል አበኛ ተደግፎ ሲዳማ ቡና በአንድ መንፈስ አጎል በብቃት ተክኖ ጥበብ ተጎናጽፎ ሲዳማ ቡና በፍቅር ከሰልፎ። ሰበር ዜና የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ክለባችን ከጥቅ ደቃዎች በፊት የሲዳማ ብሔራዊ ክልላዊ መንግስት መድና የሆነችውን ጆቧ ከተማችን ሐዋሳ ገብተዋል። በድጋሚ እንኳን ደስ አለ ታሪካዊ ድል ሲዳማ ቡና የኢትዮጵያን የካፕ ውድድር ለመጀመሪያ ጊዜ ሻምፒዮን ሆኖ በሐዋሳ ከተማ በዛሬው ዕለት ለቡድን አባላትና ለዋጫው የጀግና አቀባበል እየተደረገ ይገኛል። ሐዋሳ ኢትዮጵያ ሰኔ 18 ቀን 2017 ጃን 26 2025፣ ኢትዮጵያ የእግር ኳስ ታሪክ ውስጥ የማይረሳ ቀን ሲዳማ ቡና እግር ኳስ ክለብ በመጀመሪያ ጊዜ የኢትዮጵያን የዋንጫ ውድድር በድል ማጠናቀቁ የሚታወቅ ሲሆን ታሪካዊ ድልና ህልም ከመሳካቱ በኋላ ዛሬ በአክብሮት እና በደስታ በሙሉ በኩል በሲዳማ ክልል ዋና ከተማ በሆነች በሐዋሳ ከተማ ውስጥ የጀግና አቀባበል ተደርጎለታል። ዋንጫውን ሰኔ 1 ቀን 2017 ዓ.ም በአዲስ አበባ ስታዲየም ወላይታ ዲቻ 2 ለአንድ በማሸነፍ ማንሳት ችለዋል። የሲዳማ ቡና ተጫዋቾችና የአሰልጣኝ አባላት ለታሪካዊው ድል በፍጹም ቁርጠኝነት ተነሳሽነትና በአብሮነት ለመጨረሻው ለታሪካዊው ድል ተዋድቀው በዳራ ይርጋለም ከሐዋሳም አልፎ ቡድኑ ለሄደበት እየሄደ ለቡድኑ ስከት ለሚዋደቁ ደጋፎችም የካሳ ስንቅ የሆኖ እና ለሌላ ለተሻለ ድል የሚያዘጋጅና የሚያነሳሳ የድል ምልክት ዋንጫም ነው። በትኩረት እና በአንድነት በታምራዊ ድል አቀራረብ የሲዳማ ቡና ያመራውን ቦታ በድል አስቀመጠ። ከድል በኋላ የፕሪምየር ሊግ ጨዋታዎችን ሲያካሂዱ የቆዩት የጀግና የአልቶ ልጆች ዛሬ ደግሞ የኢትዮጵያ ዋንጫ በመያዝ ቻምፒዮኑ ያሸነፈውን አክሊል በዚህ ታላቅ ከተማ ይዘው መግባት ችለዋል። በዛሬ ዕለት የሐዋሳ ከተማ ክልሉን ባኮራው በአልቶ ልጆች ደጋፊዎች የጀግና አቀባበል እየተደረገላቸው በፍቅር ደምቃ እየታየች ትገኛለች። በአቀባበሉ ከ ሶስት መቶ በላይ ባሶች ከወጣቶች ጀምሮ እስከ ሀገር ሽማግሌዎችና አባላት ከመንግስት ኃላፊዎች እስከ ህብረተሰቡ ሁሉ ዛሬ በሲዳማ ቡና ትልቁና ታሪካዊው ድል ላይ ያተኩሩት የአክብሮትና የእናመሰግናለን ቃላትና በባህላዊ ዜማዎችና በአድናቆት ምርቃትን የምስጋና ቃላትና ተግባራት እየጎረፉላቸው ይገኛሉ። ዛሬ የሆነው የፈራጅ ድል ብቻ አይደለም፣ እኛ ለታሪክ ደረስም፣ አንድ ደጋፊ በርካታ በአድናቆት ቃል አሳሰበ። ከአሰልጣኝ አባላት እስከ ተጫዋቾች፣ ከአስተዳደር እስከ ደጋፊዎች ለሲዳማ ቡና ቤተሰብ በሙሉ በአክብሮት ምስጋና ቃላት እናመሰግናለን የሚሉ ቃላቶች እየተደጋገሙ ይገኛል። በድጋሚ እናመሰግናለን። የእናንተ ትጋት፣ መውደቅ መነሳትና ትልቅ ፍቅር ዛሬ ለሲዳማ ቡና እግር ኳስን አዲስ ዘመን አሳይተዋል። እንኳን ደስ አላችሁ ሲዳማ ቡና! ድላችሁ የተዋበ ታሪክ ነው። ለክልላችን፣ ለተወዳዳሪዎቻችን፣ ለደጋፊዎቻችን፣ ለሲዳማ ክልል ህዝብ ሙሉ የኩራትና የስፖርት ድል አዲስ መግቢያ ነው። የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ክለባችን ከጥቂት ደቂቃዎች በፊት ሰዓት የሲዳማ ብሔራዊ ክልላዊ መንግሥት መዲና የሆነችውን ጆባ ከተማችን ሐዋሳ ገብተዋል። በድጋሚ እንኳን ደስ አለን። ለ2017 የኢትዮጵያ ዋንጫ አሸናፊ የሲዳማ ቡና እግር ኳስ ክለባችን ወደ ሐዋሳ አስገባም፣ በልዩ ድምቀትና ድባብ እየተደረገለት የሚገኘው የጀግና አቀባበል ቀጥሏል። ለ2017 የኢትዮጵያ ዋንጫ አሸናፊ የሲዳማ ቡና እግር ኳስ ክለባችን ወደ ሐዋሳ አስገባም፣ በልዩ ድምቀትና ድባብ እየተደረገለት የሚገኘው የጀግና አቀባበል ይህንን ይመስላል። ወደ ማታ በአጠቃላይ ያለውን ጥርት ያለ መረጃና ዜናዎች በቦታው በመገኘትና ከተለያዩ ምንጮች በማሰባሰብ የምናቀርብላችሁ ይሆን። መልካም ቆይታ። አዘጋጅና አቅራቢ አማኑኤል ነኝ። ቻናላችን ሳብስክራይብ በማድረግ ቤተሰብ ይሁኑ።